ክፍል ሶስት ሚስጥር። ሰላም፣ እንዴት ቆያችሁ? በላይ ያላችሁበት ሰላማችሁ ይብዛ። ክፍል ሶስት ሚስጥርን ይዤላችሁ መጥቻለሁ። አብረን እንከታተል። ሚስጥር በሚኖሩበት አካባቢ ያሉ ሰዎች እነ ሚስጥር እነ ሚስጥር ሰፈራቸውን ሲቀላቀሉ በሰው ህይወት ገብቶ ማውራት ባይመቻቸውም የእነ ሚስጥር ነገር ግን ስለሚገርማቸው ሁሌም ይሾቃ ሾቃሉ ያወራሉ። እንዴት ከአንድ መነኩሴ ጋር ሁለት ሙስሊም ይኖራል ይላሉ ብለው የመጀመሪያ ሰሞን ያወሩ ነበረ። ከዛ በሳምንቱ ሚስጥር በጸሎት እና የእድሜ ባለ ጸጋ መነኩሴ ቤተ ክርስቲያን ጠዋት ጠዋት ተሳልመው መምጣት ሲጀምሩ የሰፈሩ ሰው እርስ ቀይረው ቆይ ሙስሊም ካልሆኑ ለምን ይጠመጥማሉ? ይላሉ ለምን ይጠመጥማሉ ብለው ማውራት ጀመሩ። በዚህ ወሬ የሰፈሩ ነዋሪ በጠቅላላ በየግሉ ወሬ ተነበየ። ይህንን ሻርፕ የሚጠመጥሙት ቡዳ ስለሆኑ ነው። ቤተ ክርስቲያንም የሚሄዱት ለተ ለታይታ ነው። እንደው ፈጣሪን አይፈሩም አሉ። ወሬውን ነዙት። ከአመት በኋላ የእድሜ ባለጸጋዋ ህመማቸው ጸንቶባቸው ያልጋ ቁራኛ ሆኑ። በጸሎትና ሚስጥር እኔና ሴት ሐኪም ቤት እንደምንም ደጋግፈው ወሰዷቸው። ከአስራ አምስት ቀን በኋላ ኑ እና ውጤቱን ትሰማላችሁ ብሎ ዶክተር በሰጣቸው ቃል መሰረት በአስራ አምስት ቀኑ ሄዱ። ዶክተሩ አዋቂ ሰው እንዲጠሩ ቢጠይቃቸውም በጸሎት ስላሉበት ነገር ምንም ሳይቀር ነግራው አሳመነችው። የሰሙት ዜና ልብ ሰባሪ ነበረ። ሴትየዋ ያለባቸው ችግር ከደም ጋር የተገናኘ በሽታ ነው እና በሽታው በሙሉ በሰውነታቸው ተሰራጭቷል። በህይወት ለትንሽ ጊዜም ቢሆን ለመቆየት መድኃኒት ያስፈልጋቸዋል። መድኃኒቱን ለመግዛት ደግሞ በሳምንት አስር ሺህ ያስፈልጋል የሚል ዜና ነበረ። ይህንን መርዶ ከሰሙ በኋላ ሁሉም ተረበሹ። በነጋታው በጸሎት ተነስታ ወደ አከራዩዋት ቤት ሄደችና ቤቱን እንዲገዟት ጠየቀቻቸው። መጀመሪያም እንግዛው ሲሉ ስለነበረ ሳያቅማሙ እሺ አሏት። ተከራዮቹ ባልና ሚስት ናቸው። በቅርቡ ነው ከአሜሪካ የመጡት። ከዛም ባልየው ለበጸሎት አንድ ነገር ጠየቃት። እሷ ህፃን ብትሆንም ግን በሳ ላይ ምሮ ነው ያላት። ቆይ እንዴት ነው የምትሸጪልን? አንቺም ልጅ እህትሽም ልጅ አላት። በጸሎትም አሁን በራሳችን ስምምነት እንፍጠር። እናንተ የቤቱን ብር ስጡኝ እና ቤቱን ኑሩበት። እኔ አስራ ስምንት ዓመት ሲሞላኝ ደግሞ በፊርማዬ አረጋግጥላችኋለሁ አለች። ሰውየው ይህ ቃል የወጣው ከብላቲናዋ ልጅ ነው ለማለት ተቸገረ። የሆነው ሰውዬ የሆነ ሰው በይብሏት እንጂ። በጸሎት ወሬዋን በቀጠለች፣ ከእድሜ ባለጸጋዋ ጋር በተስማሙት መሰረት እንግዲህ አምስት መቶ ሺህ ብር ነው ስትል ሰውዬውም ጥሩ የተስማማውትን ስለማምንሽ ሳይሆን ብታጭበረብርኝ እንደሚይዝሽና እንደምገልሽ ስለማውቅ ነው ብሎ አላት። በጸሎትም ምንም ባለጌና አጭበርባሪ አርጎ ስላላሳደገኝ አታስብ አለችው። ሰውየውም ባነጋገሯ ከመገረም ጋር ተስማማ። ከዛ ሰውዬው በሶስተኛው ቀን አምስት መቶ ሺህ ብር ሰጣት። ከዛ ጊዜ ጀምሮ ለወራት በዚህ ብር ሴትዮዋን ማስታመም ጀመረች። መድኃኒቱን ቢወስዱም ግን በሽታቸው ገፍቶ፣ ይህ በእንዲህ እንዳለ ከስድስት ወር በኋላ ለወር የተገዛላቸውን እንኳን መድኃኒት ሳይጨርሱ ነው ሚስጥርና በጸሎት ከትምህርት ቤት ሲመጡ አልጋው ላይ አይናቸው ፈጡ ያገኟቸው። በሰዓቱ በጸሎትና ሚስጥር ባዩት ነገር ተደናግጠው ሲጮሁ የሰፈሩ ሰው ተሰብስቦ መተው ሴትየዋን ገናዥ መጥቶ ከገነዛቸው በኋላ በጸሎት ካስቀመጠችው የቤቱ ብር ለገናዥ ከፈለች። ለንፍሮና ለሌሎች ነገሮች ካስቀመጠችው ብር እያወጣች ተጠቀመች። ብሩ ከየት መጣ ብሎ የሰፈሩ ሰው በጸሎትን ቢጠይቃትም ቢጠይቋትና ቢያንጓጥጧት ቤታችንን ሸጬ ነው አለች። የሰፈሩ ነዋሪ ደግሞ አይ አይ በጥንቆ ላይ ያጠራቀሙት ነው ብሎ ፈረጀ። በጸሎትና ሚስጥር ይህንን የሰፈር ወሬ ባልሰማ ያለፉ። ቆይ የሆነው ሆኖ የእድሜ ባለጸጋዋን ነገር እና ሀሜት በተቀላቀለበት መልኩ ቀበሯቸው። የአባታቸው እህት በለቅሶ ሳምንት መታ እንደ ማንኛውም ሰው ደረስ ደርሳ ሄደች። የሰፈሩ ሰው ከሰልስቱ በኋላ ቤታቸው ድርሽም አላሉ፣ እንደውም ይበልጥ ይሸሿቸውና ይርቆ ያርቃቸው ጀመር። በሳምንቱ እናታችሁ ለሚስጥረ ክርስትና የተበደረችውን ብር መልሱልን። እስካሁን ዝም ያልኳችሁ ብር የላችሁም ብዬ ነበር። አሁን ግን ቤታችሁን ስለሸጣችሁ መክፈል ትችላላችሁ፣ አሏቸው። በጸሎት በጣም ተበሳጨች። እንዴት መጀመሪያ ፈጣሪ ያጽናችሁ ሳይሉ ስለ ብድር ያወራሉ? አለች። አበዳሪውን እስከ አፍንጫቸው ተናግራ የብር መጠኑን ጠይቃ ሰጠቻቸው። ከዛም የማታቃቸው ሰዎች ሁሉ እየመጡ የአባታችሁ እዳ አለባችሁ እያሉ ወሰዱ። በጸሎት በተለይ የመጀመሪያው ሰውዬ ከሆዷ በጣም ተበሳጨች፣ ተንገበገበች፣ ተቃጠለች፣ እርር ድብን አለች። በዚህ ጊዜ ትንሿ ሚስጥር ተረጋጊ እህቴ፣ እንኳንም የሰዎችን ዕዳ ከፈልን። አሁን ነጻ ነን። ሁሉንም ተረጂዎች እስካሁን ታግሰውናል። ሌላ ሰው ቢሆንም እንዲ ጊዜ አይሰጠንም ነበር፣ አለቻት። በጸሎትም በሚስጥር ንግግር በጣም ተደመመች። የማጽናኛ ቃሎቿ ሁሌም እያስገረሙ ያጽናኗታል። በጸሎት ሚስጥርን እቅፍ አርጋ በሁለቱም በኩል ጉንጮቿ ሳመቻቸው። ውይ የኔ ሚጢጥ እህት ስወድሽኩ ያልሹ እውነት ነው አለቻት እና ፈገግ ብላ ፈጣሪ ያውቃል። ለእኛ ጥሎ የማይጥለን አምላክ አለ አለች። ልክነሽ አንቺም ልክነሽ ተባብለው ተቃቀፉ። ሚስጥርና በጸሎት ረዥም ደቂቃዎች ተቃቅፈው ከቆዩበት ሚስጥር ቀና ብላ እህቴ አለቻት። በጸሎትም ወይዬ አለች። ሚስጥር በድጋሚ ጥምጥም ብላ አቀፈቻትና ጭንቀትን ከሚያስረሱ ትልልቅና ዋና ከሚባሉት መካከል መተቃቀፍ እንደሆነ ታውቂያለሽ አለቻት። በጸሎትም ግርም እያላት አይ እህቴ ይህንን ደግሞ ከየት ሰማሽ? አለቻት። ሚስጥርም ሬዲዮ ላይ ሰምቼ ነው አለቻት። በጸሎት ዊ የኔ ውድ ምርጥ እኮ ነሽ አለችና እቅፍ አርጋ ሰምቻት ከሳምንት በኋላ ሁለቱም ወደ ትምህርታቸው ተመለሱ። በጸሎት አስር ጽናት ደግሞ አምስተኛ ክፍል ነበሩ። ጊዜው ሄደ። ህይወትም ከነ ክብደቷ በእርሷ መንገድ ታመነች። ሚስጥርና በጸሎት የሁለተኛ ሴሚስተር ውጤታቸውን ለመቀበል ትምህርት ቤት ናቸው። ወረፋ ይዘዋል። ማንም እነሱን ወላጅ አምጡ አይላቸው ምክንያቱም ችግራቸውን ስለሚያውቁ ሚስጥር ውጤቷን ተቀብላ ከፎቅ ወርዳ እታች እህቷን እየጠበቀቻት ነው። ወደ ፎቁ አይኗን ቀይ ቀይሳ ሰርተፍኬቷ ላይ የተጻፈውን እጅግ አስደማሚ ውጤቷን ልታሳያት ከብዙ ጥበቃ ግን ከትንሽ ደቂቃ በኋላ በስተመጨረሻ እህቷ በጸሎት ሁለተኛ ፎቅ ደረጃ እየወረደች አየቻት። ከዛም ጠራቻት። በጸሎት ቁልቁል እህቷን ስታያት ሚስጥር ጮክ ብላ እህቴ አንደኛ ወጣሁልሽ አለቻት። በጸሎትን ፈገግ ብላ ጉበዝ የኒ ልዩ ብላ ሌላ ልታወራው ያሰበችውን ሳትጨርስ አንድ አንድ ቀልዱ ቀልዱ እንጨት እንጨት የሚል ልጅ ትዕግስትን ታግሎ ወደ ታች ወረወራት። ሚስጥር ባየችው ነገር ደርቅ አቀረች። ተማሪው፣ አስተማሪው ብቻ ትምህርት ቤት የሚሰሩ እና ያሉ ሁሉ በጸሎት ባወጣችው የጩኸት ድምፅ ተደናግጠው ወጡ። ለዛሬ ይዘንላችሁ ይቀረብ ነው። የክፍል ሶስትም በዚሁ እናበቃለን። በክፍል አራት ሰላም እንገናኝ። በያላችሁበት ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጎለን ሀሳባችሁን አካፍሉን። አብራችሁን ስለሆናችሁ ከልብ ከልብ እናመሰግናለን። ቸር ያቆያን።